ጌች ወይ እንዴት ነው አለን? አሪፍ አሪፍ ፕሮግራሞች ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ወደ ውይይት ልናልፍ ነው። ወደ እሳቸው የተለያዩ ያው ወጣቶች ሀሳባቸውን የሚያነሱበት ቦታ ነው። ብዙዎቻችን ብዙ ትምህርት የምናገኝበት ነው። እስኪ ዛሬ ስለምንድን ነው አይነገርም። አይነገርም ስንቱን ተናገር ይችላለሁ። እስቲ ከውይይቱ እናያለን። ወደዛው እንዲድ፣ መልካም ቆይታ እያያችሁ ያላችሁት ሀያ ሰላሳ ነው። ዛሬ ደግሞ የጋበዝኩላችሁ ሚጋንና ኒቪንን ነው ሁለቱም እህታማቾች ናቸው። ዛሬ ኤክስፒሪየንሳቸውን ሼር ያደርጉናል ስለአስተዳደጋቸው፣ ስለ እህታማችነታቸው ያወሩናል። ሪሌሽንሽፕ ላይ ፎከስ ያረገ ፕሮግራም ስለሆነ ስለዚህ አሁን ሀያ ሰላሳ ፖድ የተሰኘው ፕሮግራማችን ተጀምሯል። እንኳን ደህና መጣችሁ። በዓልን መስላችኋል። ባል ቢያልፍም ያው ዳግማትን ሰየን አለፍ ብለናል ግን በአለም መስላችሁ፣ ፏ ብላችሁ ነው የመጣችሁት፣ ሳታማክሩኝ። እኔ ብታማክሩኝ እንደናንተ ለብስ ነበረ። ሚጋንና ኒቪን ስማችሁ በጣም የተለየ ነው፣ አይደለም ሰው ብሏችሁ አያውቅም? እናታችን ያወጣችሁ የኔ ከብርቅርቅታ መጽሐፍ ላይ ነበር ያወጣችሁ፣ ስለምትወድ። ብርቅርቅታ አንብቤዋለሁ ደግሞ። ከሶስቱ ታማሞች አንዷ ሚጋን ኦኬ፣ እናትሽ በጣም አንባቢና ማለት ነው። እሺ አታውቂው ትርጉሙን አታውቂው? ትርጉም አውቀዋለሁ። በጠዋት ምትወጣ አበባ ነች። በጠዋት በጠዋት ምትወጣ አበባ ማለት ነው። ዋው፣ ደስ ይላል። በጣም በዓል እንዴት ነበር? አሪፍ ነበር። እኔ ግን አሪፍ ነበረ በጣም አሪፍ ነበር ግን እናንተ ንገሩ። ማንኛውም ሰው እንደሚያሳልፈው ማንኛውም ሰው እንደሚያሳልፈው ዶሮ እየበላ እያሳለፍ ነው በዓልን ስለመሰላችሁ የተለየ ነገር ያለ ነው የሚመስለው እናንተ ጋር እና ለዛ ነው አለ እሺ፣ ንገሪኝ ሳይሆን እኛ ቤት በዓል በዓል ሁሌ ዶሮ አይሰራም። የፋሲካ ጊዜ ብቻ ነው የሚሰራው። አሁን የፋሲካ ጊዜ ዶሮን በዓመት በቃ ጠብቀን ነው የምንበላው። የሚሰራው ከብሳ የሚባል የአረብ ሩዝ አለ። እሱን ጓግተን ነው የምንበላው። ብቻ አሪፍ ነው ከዛ መንዲ አይነት ሆኖ ግን በዶሮ እና በአሳ አይደለም በስጋ ይሰራል። ስለዚህ ዶሮ በዓመት አንዴ ነው የምትበሉት። ያው ሌላ ሰው ጋር የማሚ ጓደኛ ቤተሰብ ጋ ምናምን ሄደን እንበላለን፣ ግን እኛ ቤት በቃ ፋሲካ ፋሲካ ብቻ የሚበላ ታላቅ ሚጋን ነሽ? እሺ ስለ አስተዳደጋችሁን ገሩኝ እስቲ። ግን ከዛ በፊት ስንት ዓመት ነው የምትበላለጡት? አንድ ዓመት አንድ ዓመት ነው። እሺ ያው የተወለድነው በሳውዲ አረቢያ ነው። ሁለታችሁ ሁለታችሁ። ከዛ እዛ ያው ትንሽ ቆይተን በልጅነታችን ነው እዚህ አዲስ አበባ የመጣ ነው ከእናታችን ጋር የመጣ ነው። ሳውዲ ምን ያክል ጊዜ ቆያችሁ? እኔ ለሶስት ዓመት የቆየት በህፃነተኝ፣ የመጣሁት በስድስት ወር የመጣሁት። እውነት እሷ ቀድማ እኔ የመጣችሁ ቀድማ እኔ አልተወለድኩም ብሎ ይዛኝ እርጉዝ ነበረሽ? ግን ተረግዛ ነበረ። ለዛ እሷን ለሞለድው ተመልሳ ያለችው እናት። ከዛ ስለዚህ ድጋሜ አብራችሁ ቆይታችኋል። እስከ ሶስት ዓመት ማለት ነው። አይ እኔ እዚህ ነበርኩ፣ አክስቶች ጋር ነበር። እዚሁ ቆየሽ አንቺ? አክስቶች ጋር እኔ እዛ ከናቴና ከአባቴ ጋር ለሶስት አመት ቆየው። በሶስት አመት የመጣሁት ማነው? እና አድጋ ሶስት አመት ሆኗት ነው ትልቅ ግዙልኝ ወንድም ብቻ ስለነበርኩ በጣም እፈልግ ነበር፣ እንዳለኝ ግን የሆነ አላ የሆነ አጠገብሽ እንትን ሲሆን ይለያል። እህት ግዙ ከዛ አላ ምንም ላለማሳጣት አይሉም ለማለትም ሳይሆን የሆነ ሁሌ ግብሻል እና ኪሳራ ውስጥ ተካታቸዋል። አሁን ሳትሳታላችሁ፣ ግን ሁል ጊዜ ቅዳሜና እሑድ ለእናንተ በቃ በዓላችሁ ነው። እና ደግሞ ነበር እና የት ድረስ ደረሳችሁ በቴኮንዶ? አንስጥቁር ቤተልኝ ስለዚህ አሁን መፍራት ነው ያለው። አልጠየቀ አረብኛ ትችላላችሁ? ትንሽ ትንሽ ነው። እኔ በህጻነት ያልነበረ ወደዚህ የመጣሁት ሰው ወደዚህ ሀገር ስመጣ አማርኛ እንድችል ብሎ ያው እናቴ አክስቶቼ ምናምን ነገር አማርኛ ሲያናገሩኝ አረብኛ ጠፋብኝ። ማንም ያናገርኛል። ስለዚህ መጀመሪያ አማርኛ ራሷ ትችይም ነበር አለችኝ። በቃ አረብኛ ብቻ ነበር። እና እሷ ደግሞ እኔ ጋ ለመግባት ብላ አረብኛ ቻለች።

እንዴት ነሽ? እንዴት ነሽ? ኬፍ ሃልክ እንት አክሰንቱ ግን አለሽ የተወሰነ ደስ ይላል። በእናታችን ቤት ውስጥ ስታዘን ምናምን በትግሪኛው አረብኛ በትንሹ ስለሆነ እንትሆኑ ብቻ እንግሊዝኛ ፍሬንችም ተምረን ነበር፣ ገጠፍትብን። እሺ፣ ወደ እናንተ ልምጣ። አሁን በቃ ሞር ፎካስ ያደረግ ነው ጨዋታው ላይ ነው እና ስለ እናንተ አንቺ እህትሽን ባህሪያን ግለጫት ብትባይ፣ እስኪ እንደ አዲስ አስተዋወቂ። ኦፍኮርስ፣ ያው እንደ ማንኛውም ሰው አስቸጋሪ ናት። ታናሽት የታወቀ ነው ሁሉም ጋር እና ግን ያው እንደ ጥሩ ሳይ ሲታሰብ በጣም አሳቢ ናት። የሆነ እኔ ተጎድቼ እንድታይ አትፈልግም። አለ በጣም እኔ እንዳይሞቅሽ፣ ግን ያለችን ብለሽ አስቢና ንገሪኝ፣ ችግር የለውም ምን ስለማለቅ ነው፣ ግን ሲልሽ በቃ በጣም የሆነ ኬሪንግ የሆነ ሰው አለ። በእኔ ከመጣ ሰውን አትሰማም ሲልሽ የሆነ እኔ እንዲከፋኝ የማትፈልግ አይነት ሰው ታናሽን፣ ብትሆን በጣም ማገናዘብ በጣም ትችላለች ከማንኛውም ሰው በላይ እና አወራር ላይ ምናምን በጣም ጎበዝ ናት። ከኔ ይድቅ ማለት ነው እና አወራር ላይ ማለት ትልቅ ሰው ጋር ምናምን በጣም ታወራለች። በጣም ጎበዝ ናት እና ድምጿ በዛ ላይ በጣም ነው የሚያምረው ለመስፈ ማለት ነው። ስለዚህ አንድ ዘፈን ትዘፍንልናለች ማለት ነው። እሺ፣ እሺ። ያው ጥሩ ወይ ያው የሚነች፣ አንዳንዴ ክፉ ነች። ለሰው ለሰው ሳይሆን ለእኔ ያው በጥሩ ወይ ማለት ነው ግን ያው የሆነ ጥሩነቱ ይበልጣል ከመጥፎ ሳይዷ ማለት ነው። መጥፎ ሳይድ ያልሹ ምንድን ነው? መጥፎ ሳይድ ስልሽ ልብስሽን እየለበሰሽ ምናምን ታስቸግርሻለች፣ ልታችንም ቶሎ ሰው ታምናለች አይነት ነገር እንደሳ ነገር እንዲ ቆጫ ትታወራ አዎ እንትን ታስፈራለች። እንዲህ ፊት ለፊት ሆነ አፕሮች ለማድረግ በጣም ከባድ ናት። እኔ አሁን እህቷ ስለሆንኩ ነው፣ ግን ሌላ አዲስ ሰው አይቷ ስለሆን በጣም ኮስተር ያደር ስለሆነች እ እንስን ነገር ነው ገ ያልኩ ሰዓት ውይ ምናምን ነው እንጂ ያልኩት ሴት ወንድና ወንድ ፍሩሽ ኮስተር እያለሽ አለረም ማኖሽ አስቸጋሪ ሰው አለ ተብሎ ተነግሮኛል። ኢንፎርሜሽን ደርሶኛል። ሚስጥር፣ አስቸጋሪ ነች። በጣም አስቸጋሪ ኃይለኛ ነች። አዎ ኃይለኛ ነች። የእሱ ያለችው ነገር ካልሆነ አይሆንም። አይደለም ታናሽ ስለሆንኩኝ ማለት ነው። አሁን አውጣብሻለ ማለት ነው። ለእኔ ማሚ እንደዚህ ብለች ጠይቂያት ትለኛለች። ከዛ ለሆነ ነገር ከፈለገች እስቲ እንደዚህ እንደዚህ ብለሽ ጠይቂያት ትለኛለች። አሁን አይደለም፣ ድሮ ከዛ እኔ ነበር የምጠይቅላት የሆነ ነገር መግዛት ምናምን እንዲገዛ ለተፈለገ፣ ማሚ በእናሳ እኔ ማሚን ደረቅ ነች። ለራሷ የምትፈልገው ነገር እንኳን ሰው መጠየቅ አትችልም። በቃ በደረቁ ይርሽ ስጠይቂውና ይኔ በቃ በጣም አሁን የምትጮው እኛ ጋ ነው። በቃ የምትቀርበው ሰው ጋ ነው። ሌላ ሰው ጋ ውጭ ነው ስታይ ዝም ብለህ አሁን እንዲህ እንዳምናያት ምስኪን ነው ትመስለው በቃ ቤት ውስጥ ሆና ማለት ነው። እኔ ኖርማል በቃ ስልክ የምጠቀም ከሆነ እሷ ወይ እየዘፈነች ትጫዋለች ወይ እያወራች ነው። እኔ አልዘፍንም። እራሷ ነው የምዘፍነው። አይደለም ኖርማል ቤት ውስጥ ዘፍኛል። እና ደግሞ ልጆች ቢሆን ሰው በእኔ ጮህ ጭራሽ ይረብሻል እና ለዛ እንደ ነው አይደለም የሌላ ሰው ጩኸት መስማት በጣም ሕፃን ግን የሆነ በጣም በቃ አልችልም አለ። እናታችሁስ ምን አይነት ሰው ናት ለእናንተ? እሺ ያው እናቴ ማለት በጣም ጠንካራ ሰው ነች። በጣም አንቺ ቀጥ እንዴ ከሌላ አንቺ ቀጥ አንቺ ቀጥ አንቺ ደጋጋሽ ትሽ በጣም ጠንካራ እና ጀግና ከሚባሉ ሴቶች በቃ አሪያችን እሷ ነች። እንደ እናትም እንዳባትም ሆነ ያሳደገችን እሷ ነች። ሆነ ባንዴቲቷ እና እኔ ቃል የለኝም ስለ ሷ ነው ተመናገር ግን ቃላቶች መግለጽ የሚከብድሻለ ስለ አንድ ሰው ስታወሪ እና ለእኛ ብላ የራሷን ፍላጎት ትታ ያሳደገችን ስልሽ፣ አንድ ሰው የሁለትን ሰው ፍቅር ሰጥቶ ማሳደግ ማለት በጣም ከባድ ነው። እና የእናትም ያባትም ማለት ነው። እና እንግዲህ ስልሽ እንደ ማንኛውም እናት ብዬ ልገልጽ አልችልም። ስልሽ የሁሉም ሰው እናት ያው እንትን ያለ ነው ግን በቃ በጣም ብዙ ነገር ይችላለኝ ብላ በጣም ብዙ የስንት የሰው ፊት አይታ ስንት ነገር ብላ ያሳደገች ምንም እንዳይጎልብን ብላ በጣም አንድ ላቃን ያኖረች በቃ እንዴት ቢላ ሰዳሽ ብቻ እኔ ቃል ብላለች በቃ እኔ ከዚህ ሆነ ሁላችንም ስለ እናታችን ስንኖር እንባችን ይቀድመናል። በጣም ብዙ እናቶች በጣም ትልቅ መስዋዕትነት ከፍለው በጣም ብዙ ውጣ ውረድ ውስጥ ገብተው ነው እኛን እዚህ ያደረሱን። ማለት እኛ እንድናምር እኛ እዚህ ደረጃ ላይ እንድንደርስ በጣም ብዙ እናቶቻችን ሳክሪፋይ አድርጓል በደንብ። እና እናንተም ደግሞ ማሚንም ስላገኘኋት ያው፣ እና ደግሞ አስተዳደጋችሁንም ስትነግሩኝ በጣም አታች ናችሁ ከእናታችሁ ጋር ብዬ ስላሰብኩኝ ነው ስለ እናታችሁ እንድትነግሩኝ ያሰብኩት የፈለግኩት፣ እንጂ እንዲህ ፒንክ እንድትሆኝ አይደለም። ሳወራት ሆና ሳስብ ነው መልዕክት፣ ስለ እዛ ነው። አባታችሁ አረብ ነው አላችሁት ውስታ ከሱ ጋራ ምናልባት ማለት ይሄን ያክል ተራርቀ ምናምን እኳ አደለም ኖርማል በስልክ ምናምን እናወራለን ግን ከሱ አስተዋጽኦ ልቅ እናታችን ይበልጣል በጣም ግን እሱ አሁን እዛው ነው መምጣት ስለማይችል ነው እንጂ ቢመጣ ነው ይችላል ግን መምጣት ስለማይችል በአንዳንድ ምክንያቶች ያው እንግዲህ እሷ ናቸው። ስለዚህ እሷ እዚህ ስለሆነች ደግሞ በጣም ብዙ ነገር እሷ እያልኩ ማውራው ይቅርታ፣ ደግሞ ተመልካቾች ጀጅ እንዳያደረጉኝ። በጣም ወጣት ናት እናታችን፣ አይደለም እና አንቱ ማለት ከብዶኝ ነው። ፍቅራቸውን ግለጹላት። በጣም የምወድሽ እናቴ፣ በጣም የምወዳት ምንም ቃል የለኝም በቃ እስካሁን ደስ እንደዚህ አድርገሽ ጠንካራ ሆነን በቃ ጎበዝ ሆነን እንድን እንድናድግ ያደረገች እሷ ስለሆነች በጣም ነው የማመሰግንሽ እናቴ። ኑሪልኝ ሺህ ዓመት ኑሪልኝ። እኔም አቃል የለኝ ምክ ነው በጣም ነው የምወድሽ እናቴ ሺህ ዓመት ኑሪልኝ። ያው ካላንቺ ህይወታችን ባዶ ነው እና እወድሻለሁ ኑሪልኝ ሁሌም። እኔ ደግሞ እናታችሁን በደንብ የሀገራችሁን ባህል ቋንቋ፣ አለባበሳችሁ ሳይቀር አስተምራ እንደዚህ አይነት እውነት በጣም ትልቅ አስተዋጽኦ አድርጋለች። አይደለ? በዚህ ደግሞ እኔ ቴንክዩ ላት አለውኝ። እናታችሁን ስለ ቅርርባችሁ ምን ያክል ክሎዝ ናችሁ፣ ምን ያክል አታች ናችሁ፣ ስለ እሱ እናወራ። ያው ሌላ ሰውም ሆነ አብረን ስላላደግን ግዴታ ክሎዝ ሆን አለብን ስልሽ ማለት ሁለታችሁ ብቻ ስለሆናችሁ አይደለ ለማልቴቀስልሽ ከሌላ ሰው ጋር የለም እንትን የሆነ ምናምን ያደገን ስላሆ እንግዲህ ታ መግባባት አለ በሁለታችን። ያው እና ያው ሚስጥር ምናምን ኦፍኮርስ እንነጋገራለን በደምብ እና ያው ነን ብዬ አስባለሁ። እ ያው ከዛ እኔ አሁን ሚስጥር ምናምን ለምሳሌ የሆነ ነገር ካጋጠመኝ እንደዚህ እንደዚህ ነገር አጋጥሞኛል ምን ላድርግ ምናምን ስላት ትነግረኛለች እንደዚህ እንደዚህ አድርጊ ምናምን ብላ ማለት ነው ያው እንደ ምክር ቀድማ ኤክስፒሪያንስ ስላደረገችው እሷ ምንም ቢሆን አንድ አመትም ቢሆን ስላለፈችው እድሜ ነው ተመክረኛለች ማለት ነው እሺ አለመግባባታችሁ እንዴት ነው የምትፈቱት መቼ ትጣላላችሁ በጣም በጣም ድሮ በተለይ በጣም መመታታት ምናምን ኦፍኮርስ ግዴታ ነው እ በምን ልጠለን እንኳ አላውቅም ቆይቷል ግን በቃ ልጆች እያለ ነው አሁን በዚህ እድሜ ራሱ አይደለም ከዛ በቃ ኖርማል ተጣልተን ምናምን መሰል

እኔ ጎልበቱ ሲሄዱ ይጠግባል። ለዛ ነው እኔ በጣም የገረመኝ፣ ማሚ አንቺን ካገዘችሽ እሷ ናት በቃ አሁን ተመታም። እንደገና እኔ እየተጨቆነች ነው እንደገና ጥፋቷን ደግሞ ማነው ጥፋትሽን ደግሞ ስትነግራት ደግሞ ካልተቀበለችው ታስቢ ጥፋት አታምንም

ሚጋን እስኪ ለምሳሌ የሆነ ቪዲዮ ከሰራው ናስቲ መረጭ ልኝ ና እጠይቃታለሁ። በቃ ይሄን ያክል እናንተ እንደውም ምንም ምንትን የላችሁም፣ በዚህ አይነት ምንም ያጣላ ነገር የላችሁ፣ አብዛኛው ነገራችሁ ያው እያስማማችኋል። አይ ቲንክ እድሜያችሁ ተቀራራቢ ስለሆነ ነው። እኔ በጣም ነው የምጣለው። ለዛ እኮ ነው በጣም በብዙ ነገር ነው የምንጣለው፣ ግን አሁን በቃ ያው አግብታ ሄዳለች እና እንዴት እንደምትናፍቀኝ እሺ፣ ባልምትሻላ እሺ፣ ብትወጣልኝ ማርያም ብትወጣልኝ። ሳምንት አንዳንዴ ኮን እኮ ሁሉ ነገር ብዙ ነገራችሁ አንድ አይነት ነው እና ምርጫችሁንም እንደሚመሳሰል ነው የሰማሁት እና እንዴት ነው ፍላጎታችሁ አሁን ትዊንስ የሆኑ ሰዎች ፊታቸው ብቻ ሳይሆን ኢቨን ውስጣቸው ኢሞሽናቸው ራሱ አንድ አይነት ነው ይባላል እና አንዱ ሲከፋው፣ ሌላኛው ይከፋዋል። ፍላጎታቸው፣ የሚመርጡት ነገር አንድ አይነት ነው። ብዙ ሰው እንደዛ ስለሚላችሁ ይላቸዋል። አይደለ? ትዊንስ ናችሁ ይላቸዋል ብዙ ሰው በጣም ብዙ በጣም ብዙ መንታት፣ መስላቸዋላችሁ። ግን በቁመት ረዝማታል አይ ቆማት አንዴ፣ አንቺ ብሽ ግን ብትመስይኝ፣ ረጅም መስላሉ። ግን ያው ፊታችሁ ላይ ብዙም አይደለም። አሁን በተለይ ድንገት ስትታዩ ወይ ከሩቅ ስትታዩ ምናም ሊትራሊ አንድ አይነት ነው። ድሮ በጣም ነበር እስከ ሶስት አመት ወይ አራት አመት ድረስ ሙሉ ለሙሉ አንድ አይነት ነበር። ከዛ እስከታች ና በቃ ሰው ሁላ በቃ አይጠይቀንም መንታ ናቸው ስለሚያስቡ ኦልሬዲ በቃ ኖርማል። ቤት ውስጥ ስራ ላይ ስራ ትሰራላችሁ መጀመሪያ በደም ባለች አዎ እንትን አሁን የሆነ ኦፖርቹኒቲ አላችሁ ምናም ብላችሁ መቀመጥ የለባችሁም ቤት ውስጥ ያለም ነገር መስራት አለባችሁም ምክንያቱም ወደፊት ያው ማግባታችን አይቀርም ያው ብዙ ነገር ስለሚጠብቀን ግድ ነው እና በደንብ እየሰራ ነው፣ እየለመድን ያደግነ። ማን ነው ባለሙያ? ታላቅ ስለሆነች እሷ ትበልጠኛ ነች። ባለሙያ ምንድን ነው የሚዋጣላት? ያው ጎበዝ ነች ሁሉም ነገር ላይ። አሁን ምግብ ምናምን በቃ ሁሉም ነገር ትቻለች ማለት አይደለም እኔም ሁሉም ነገር አልችልም አላልሽም። ግን በቃ ጎበዝ ነች፣ ምግብ ስትሰራም ጎበዝ ነች። እኔ የማላቃቸውን ነገር አሁን እሷ የምታውቀው አለ። ሰው ጎበዝ ነች ሁሉም ነገር። እኔ ለምሳሌ አሁን ጽዳት ላይ ጎበዝ ነኝ። ማንም ሰው ሰው ጎበዝ አንቺ ጋዘሽ ጥራት ነው። ያው ቤት ውስጥ ተከፋፍለን ነው የምንሰራው ስራ ለምሳሌ አሁን እኔ እንጀራ ወይም ወጥ ነው የምንሰራ ከሆነ እሷ ቤት ታጸዳለች፣ ወይም ማታጸዳለች። ያ ምግብ ምናምን ወጥ ምናምን ነገር ከሆነ እኔ ብዙም አልችልም ነው እሷ ጎብዘች። እኔ የምሰራው ምንድን ነው ሰርች እያደረኩ ምናምን ነገር ኬክ፣ ፒዛ፣ ላይክ የሚጠባበሱ ምናምን ነገሮች ቤት ውስጥ እኔ ነው የምሰራው፣ የፈረንጅ ምግብ። አንቺ ብቻ ያበሻው እኔ ሁሉም እንችላለን እኮ ግን አለ የበለጠ ነው እንትን የሚልሽ ነው። ፐርፌክት የምትሆኑበት ነገር ባለሙያ ናችሁ ሁለታችሁም ማለት ነው። ቡና ማፈላለሁ። ማሚ ቡና ይወዳል። ጥሌ ነው አፊ የምትለኝ። ምር ቡና ታፈያለሽ? ማሚ እግሯን አጥባታለሁ እያልሽ ነበር። በጣም ማሳጅ እንድትደረግ ትፈልጋለች እና እምቢ አለ ለላተናችስ አጠበይ ምናምን ማሳጅ አድርጋታል። ጎበዝ ነሽ ማሳጅ ላይ ማለት ነው። ምንድን ነው መሆን የምትፈልጊው ወደፊት? የፊልም ስራ ውስጥ ብገባ ደስ ይለኛል። የፊልም ስራ ትንሽ ኮንተንት እየጀመርኩ ነው እና ደስ ይለኛል ብገባበት። ተዋናይ መሆን ትፈልጊያለሽ? እሺ በደንብ ትሆኛለሽ። ደግሞ አንቺ ያው መሆን የምፈልገው አይደለም ግን ያው ድምጽ አለሽ ይባላሉ ብዙ ሰው፣ በጣም ብዙ ሰው ይለኛል ስዘፍን። እኔ ኖርማል አስብ ቢሆን እንጂ ኖርማል ሳላስበው በቃ የዘፈንኩ ምናምን ነገር የሆነ ጊዜ ላይቭ ላይ ሰው ሲሰማኝ ነው። በጣም ሰው ሁሉ እንዲህ ድምጽ ሲያምር ነው የሚለኝ። ሰው በቃ ሜቢ የሆነ እድል ተመቻችቶልኝ ምናምን ነገር ይሄን ለወደፊት ባሳድገው ደስ ይለኛል። ያልክፈራ ተባ ቃሌን የያዝኩት ደፍሬ ያንታርጊ የኔ ሆን ያላልኩት ልቤን አንድ ነገር እጅግ አሳስቦታል። ከአንተ ጎን አይደለም ልቤን ቀን ሰብሮታል። ቢሆንልኝማ ባላክፈራተባ

በል ትናንት ሄዳ ተወል በለህ በል ትናንት ሄዳ ተወል በለህ በል ትናንት ሄዳ ተዞር በለህ። በጣም ነው የሚያምረው ድምፅሽ እጅግ በጣም አስመስከረሻል። ስለዚህ ሚጋን እና ኒቪን ያው። በአርት በትወና እና በሙዚቃ ሁለቱም አርት ላይ ስለሆነ በዚህ አጋጣሚ ምናልባት እነሱ ማገዝ የምትፈልጉ ሰዎች ካላችሁ ፈቃደኛ ናቸው አይደለ። በመጨረሻ ማለት የምትፈልጉት ነገር ካለ፣ አክብራችሁ ስለጠራችሁን እዚህ በጣም ደስ ብሎኛል። እናመሰግናለን ያው መጀመሪያ እናንተ አኩራችሁ ስለጠራችሁ ሁለታችሁንም በጣም አመሰግናለሁ። ስለመጣችሁ አብረን ይህን የመሰለ ቆይታ ስላደረግን፣ ስለዘፈንሽልን፣ ስላዝናናሽ በጣም ቴንኪው። ሀያ ሰላሳዎች ያደረግነው ቆይታ ይህንን ይመስል ነበረ። በጣም አሪፍ ቆይታ እንደነበራችሁ አልጠራጠርም። እኛም በጣም ጥሩ ቆይታ አድርገናል። እንግዲህ በሚቀጥለው ደግሞ ከሌሎች እንግዶች ጋራ በሌላ አርእስት እንገናኛለን። እስከዛው መልካም ጊዜ 20 30ን ስትከታተሉ ቆያችሁ። አሪፍ አሪፍ ፕሮግራሞች ወደ እናንተ ደርሰዋል። ጥሩ ጊዜ እንዳሳልፋችሁ ተስፋ እናደርጋለን። በሚገባ እኔ በበኩሌ እጅግ በጣም አሪፍ ቆይታ ነበር የነበረ። በጣም ደስ የሚል ቆይታ ነበር። ምን ነው ባላለቀ የሚያሰኝ ቆይታ ነበር የነበረ። በጣም ነው ደስ የሚለው። ሳምንት እንደዚሁ በምትወዷቸው በምትዝናኑባቸው አሪፍ አሪፍ ፕሮግራሞች ተመልሰን እንመጣለን። ስለዚህ ለዛሬ እንግዲህ እኔ የተራሳ ጽብሃ እና ጌታው አሰፋ እንዲሁም ከመላው የ2030 ክሮች ጋራ አብረናችሁ ቆይተናል። በቀጣይ ሳምንት እስከምንገናኝ ደህና ሁኑልን። ቻው ቻው።